ሰላም ጤና ይስጥልን፣ የተከበራችሁ አድማጮች። የዕለቱን መረጃዎች ላስደምጣችሁ። በቅድሚያም ከማስደምጣችሁ ዋና ዋናዎቹን አስቀድማለሁ። በዓለም የአቶሚክ ሳምንት ጉባኤ ለመሳተፍ ሩሲያ የገቡት ጠቅላይ ሚኒስትር ዶክተር አብይ አህመድ ከፕሬዚዳንት ቭላድሚር ፑቲን ጋር ተወያዩ። ሁለቱ ሀገራት ማለትም ኢትዮጵያና ሩሲያ የኑክሌር ልማት ፕሮጀክት ስምምነትን ተፈራርመዋል፤ ታደምጡታላችሁ። በሌላ በኩል ለፍልስጤም የሀገርነት እውቅና የሰጣችሁ ማፈሪያ ናችሁ ሲሉ የእስራኤሉ ቤንያሚን ኔታንያሁ ተናገሩ። ፈረንሳይን ጨምሮ በርካታ ሀገራት ለፍልስጤም የሀገርነት እውቅና መስጠታቸውን ተከትሎ የኔታንያሁን ንግግር እንዲሁ የማስደምጣችሁ ይሆናል። በመጀመሪያ ለመላው የኦርቶዶክስ እምነት ተከታይ በሙሉ እንኳን ለብርሃነ መስቀሉ ዓመታዊ ክብረ በዓል በሰላም አደረሳችሁ እያልኩ በዓሉን የተመለከተ አጭር መረጃ በማስደመጥ የዕለቱን ዘገባ ጀምራለሁ። አብራችሁኝ እንድትቆዩ ግብዣ የ2018 ዓ.ም ምረት የደመራ በዓል በደመቀ ሁኔታ በዛሬው ዕለት በመላው ኢትዮጵያ ይከበራል። በተለይም በመስቀል አደባባይ ላይ በሚደረገው ክብረ በዓል ላይ እንደ ከዚህ ቀደሙ በደመቀ ሁኔታ ለማክበር ቅድመ ዝግጅቱ ተጠናቋል። በዕለቱ ከሚኖሩ የበዓሉ ዝግጅቶች መካከል አንዱ የሰንበት ትምህርት ቤቶች ተማሪዎች መንፈሳዊ ትርኢት ሲሆን ለዚህም በመዲናዋ በአምስት ቦታዎች ላይ ዝግጅት ተደርጓል። በአዲስ አበባ ሀገረ ስብከት የምስራቅ ክፍል ከተማም ከ102 በላይ አብያተ ክርስቲያናትና ገዳማት የተዋጡ ከ1500 በላይ ሰንበት ተማሪዎችን በመያዝ ዝግጅት ተደርጓል። ትሪት አስጠኝ የሆኑት በኩረቱ ገሃን መስፍን ዝግጅቱን አስመልክቶ ለፕራይም ሚዲያ በሰጡት ማብራሪያ ላይ ከነሐሴ ጀምሮ ሲዘጋጁ መቆየታቸውን ተናግረው በአጠቃላይ በመስቀል አደባባይ በሚቀርቡ ትሪት ከ8000 በላይ የሰንበት ተማሪዎች የሚሳተፉ ሲሆን በጋራ ወረብ እንደሚያቀርቡም ገልጸዋል። አክለውን መስቀል የሰላም ምልክት ያሉ ሲሆን በዓሉን ስናከብር በሰላማዊ መንገድና በፍቅር በመተሳሰብ መሆን እንደሚገባ መላክተዋል። በዓሉ በአጠቃላይ ከዚህ ቀደም እንደሚከበረው በልዩ ልዩ ሃይማኖታዊ ስነስርዓት በደመቀ ሁኔታ ይከበራል ተብሎ ይጠበቃል። በድጋሚ መልካም በዓል እየተመኘን ሌላ መረጃ እናቀናለን። ጠቅላይ ሚኒስትር ዐቢይ አህመድ በዓለም የአቶሚክ ሳምንት ጉባኤ ላይ ለመሳተፍ ሩሲያ የገቡ ሲሆን ከፕሬዚዳንት ቭላዲሚር ፑቲን ጋርም ተዋይተዋል። ሁለቱ መሪዎች የኃይል ማመንጫ፣ ግብርና፣ የጤና ጥበቃ ልማትና የመከላከያ ትብብር ጨምሮ ሰፊ ጉዳዮች ላይ የተወያዩ ሲሆን በዋናነትም ኢትዮጵያና ሩሲያ የኑክሌር ልማት ፕሮጀክት ስምምነትን ተፈራርመዋል። ጠቅላይ ሚኒስትር ዐቢይ በሩሲያ እየተካሄደ በሚገኘው በዓለም የአቶሚክ ሳምንት ጉባኤ ላይ በመገኘት ንግግር ያደረጉ ሲሆን ኢትዮጵያ የሚሰሩና አቅም ያላቸው ወጣቶች አሏት። ከተሞች እየዘመኑና ኢንዱስትሪዎች እያደጉ መሆኑ ሆኖን አንስተዋል። በዚህም ኢትዮጵያ ኢኮኖሚያቸው በፍጥነት እያደገ ከሚገኝ ሀገራት መካከል ትገኛለችም ብለዋል። በኢትዮጵያ በርካታ የልማት እቅዶች እንዳሉ በመግለጽ እቅዶቹ አስተማማኝ ንጹህ፣ እና ቀጣይነት ያለው የኃይል አቅርቦት የሚጠይቁ መሆናቸውንም እንዲሁ አስታውቀዋል። ብሎም የውሃ የፀሐይና የነፋስ ኃይል ብቻ የተጠቀመን ለወደፊት ያሰብነውን ያህል ማደግ አንችልም ያሉት ጠቅላዩ ሀገራችን ከአስርት ዓመታት በላይ በአረንጓዴ ልማት መሪ ሆናለች። በአፍሪካ ትልቁ የሆነውን ታላቁን የኢትዮጵያ ሕዳሴ ግድባችንን መገንባቷ የቁርጠኝነት የራሳችን ምልክት መሆኑን ያሳያል ብሏል። ራዕያችን ከዚህ ያለፈ ነው። የኑክሌር ቴክኖሎጂ አስተማማኝ ኃይል ለመፍጠርና ለጠንካራ ደህንነት እንዲሁም የውሃ አጠቃቀምን ምቹ ለማድረግ አስፈላጊ መሆኑንም እንዲሁ ጠቁመው ለኢትዮጵያ ኑክሌር የኃይል ጉዳይ ብቻ እንዳልሆነ ገልጸው ለተማሪዎች እውቀት፣ ለገበሬዎች ምርታማነት እንዲሁም ለህመምተኞች ፈውስን ይሰጣል ብለዋል። የኑክሌር ኃይልን በጥንቃቄ በማቀድና ጥቅም ላይ በመዋል ጠንካራ የሀገር ውስጥ አቅምን ለመፍጠር ለሰላማዊ ዓላማ ለመጠቀም መታቀዱንም ገልጸዋል። የኑክሌር ኃይል በአርቴ አርቲፊሻል ኢንተለጀንስ በኢንዱስትሪና በቴክኖሎጂ ፈጠራ ጠንካራ ተሳትፎ ለማድረግ ያግዘናልም ሲሉ ተደምጠዋል። ጠቅላዩ ንግግራቸውን ሲቀጥሉ በዚህ ዓመት ሰማንያኛ ዓመቱን የሚያከብረው የሩሲያ የኒውክሌር ኢንዱስትሪ የሚደነቅ መሆኑን በመግለጽ ሳይንስ ከራእይ ጋር ሲጣመር ምን መስራት እንደሚችል ሩሲያ ለዓለም አሳይታለች። እኛም ከሩሲያ ጋር ያለንን አጋርነት ለማጠናከር ዝግጁ ነን ብለዋል። የሩሲያ የዘርፉ ተመራማሪዎች ከኢትዮጵያ የተማረ ሰው ኃይል ጋር በመጣመር ምሳሌ የሚሆን ትብብር በመፍጠር ለህዝብ የሚጠቅም ለአፍሪካ ተምሳሌት የሆነ የኒውክሌር ቴክኖሎጂ ቴክኖሎጂ ለመገንባት መታቀዱን እና ለዚህም ኢትዮጵያ ተጨባጭ ስራዎችን መስራት ጀምራለች። የኒኩሌር ሳይንስና ቴክኖሎጂ ማዕከል በቅርቡ እንደሚቋቋምም አንስተዋል። በመሆኑም በመተማመንና በእውቀት ላይ የተመሰረተ ትብብር በማድረግ እና ተግዳሮቶችን ወደ መልካም አጋጣሚ በመውሰድ የጋራ ህልማችንን ወደ ውጤት መቀየር እንችላለን ሲሉ ገልጸዋል። በመጨረሻ በዓለም ትልቁ መድረክ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ በበርካታ ሀገራት መሪዎች እንደ አምባገነናዊና ለሰብአዊ መብት ግድ የሌለው ተደርገው የተጠለጠሉት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዓለም መሪዎች የፍልስጤም መንግስት እውቅና መስጠት አሳፋሪ ንግግር ሲሉ መጠራታቸው ታይምስ ኦፍ እስራኤል ዘገበ። ይህንን ያሉት ዛሬ ማለትም አርብ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ንግግር ለማድረግ ሮቦ ምሽት ወደ ኒውዮርክ ከተማ ከመብረራቸው በፊት ነበር። እንደ ዘገባው ከሆነ ወደ ኒውዮርክ ለመብረር ሮቦ አመሻሽ በአየር ማረፊያ የተገኙት ጠቅላይ ሚኒስትሩ በአየር ማረፊያ ባልጠበቁት ሁኔታ የተሰበሰቡ ተቃዋሚዎች ገጥመዋቸዋል። ተቃዋሚዎቹ ዴቪድ ሺን የሺን ቤት ኃላፊ ሆኖ መሾማቸውን በመቃወም የጋዛ ጦርነት መቀጠሉን እንዲሁም ታጋቾች ወደ ነበሩበት እንዲመለሱ ተቃውሞ ማሰማታቸው ተነግሯል። በዚህ ሁኔታ ከራሳቸው ዜጎች ተቃውሞ ያስተናገዱት ኔታንያሁ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ የሁለቱ ሀገራት መፍትሄ ስለመሆኑና በርካታ የምዕራባውያን ሀገራት ለፍልስጤም መንግስት እውቅና መስጠታቸውን ጉዳይ ከጋዜጠኞች ለቀረበላቸው ጥያቄ በጭራሽ የማይታሰብና የፍልስጤም መንግስት እንደማይኖር በግልጽ ቃል ገብተዋል። ኔታንያሁ እንዳሉት ለፍልስጤም ሽብር የእያንዳንዱ መሪ አሳፋሪ ንግግር እስራኤል በምንም መልኩ አትቀበሉም እናም የፍልስጤም መንግስት አይቋቋምም። ይህ የማይቀየር አቋማችን ነው ብለዋል። ካዲያ ዛሬ በሚያደርጉት ንግግር ይህ አቋማቸውን ለዓለም መሪዎች ለማሳወቅ መዘጋጀታቸውን የገለጹት ጠቅላይ ሚኒስትሩ በተባበሩት መንግስታት ጠቅላላ ጉባኤ ላይ ንግግራቸውን ካደረጉ በኋላ ሰኞ ማለዳ ወደ እስራኤል ከመመለሳቸው በፊት ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር እንደሚገናኙ ይጠበቃል። በዚሁ በእስራኤል ላይ በልዩ ሁኔታ ትኩረት ባደረጉ ጉባኤ በርካታ ሀገራት መሪዎች የዘር ማጥፋት ወንጀል በአስቸኳይ እንዲቆም የፍልስጤም ህዝብ ፍትህ እንዲሰፍን እና እስራኤል በአስቸኳይ የተኩስ አቁም እንድታወጅ እንዲሁም የሰላም ሂደት እንዲቀጥልና ሙሉ ሰብአዊ አገልግሎት እንዲሰጥ ጥሪ የቀረበ ሲሆን በርካታ ሀገሮች ለፍልስጤም የሀገርነት እውቅናን ሰጥተዋል። የተከበራቸው አድማጮች፣ ለሰዓቱ ብታደምጧቸው ያልኳቸው አጫጭር መረጃዎች ያደመጣችሁትን ይመስል ነበር። በድጋሚ ለመላው የክርስትና እምነት ተከታይ መልካም በዓልን የተመኘ ዳግም እስከምንገናኝ በያላችሁበት የዓለም ዳር በቸር ቆይ